ሰላም ውድ ተመልካቾቼ፣ ይርዳው ጋብቻን የሚፈራበትን ምክንያት ለማንም ተናግሮ እንደማያውቅ ነግሮኛል። ለእኔ ግን ነገረኝ። የእኔ ደማቅ ሰዎች ይቀጥላል። የእኔ ደማቅ ሰዎች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 በቅርብ ቀን ይጠብቁ። ኮምቦልቻ የብረታ ብረት ምርቶች ኢንዱስትሪ ኃላፊነት የተጠበቀ የግል ማህበር አስራ ይርዳው ያላገባበት ምስጢር። አንዳንድ ጊዜ ቀላል የሚመስሉ ነገሮች ቆይተው ከባድ ዋጋ ያስከፍሉናል። አንዳንድ ጊዜ ደግሞ ከባድ የሚመስሉ ነገሮችን አልፎ ስናስባቸው ቀላል ሆነው እናገኛቸዋለን። ይርዳው ከ30 ዓመት በፊት የሰጣቸውን ቃለመጠይቆች እያስታወሰ ግርም ይለዋል። በሕይወቴ ሙሉ ከማረሳቸው ቃለ መጠይቆች ዋናው በ1984 ዓ ም የኢትዮጵያ ቴሌቪዥን ጋዜጠኛ ከነበረችው ሮማን ተገኝ ጋር ያደረግኩት ቃለ ምልልስ ነው። ሮማን በዚህ ቃለ መጠይቋ ላይ በሕይወት ማግኘት የምትፈልገው ትልቅ ነገር ምንድን ነው አለችኝ። እኔም ራሷን ሮማንን የገረማትን ምላሽ ሰጠው፤ ቴፕ መግዛት አልኳት። ይህን መልሴን እስካሁን ድረስ ትውስ ሲለኝ ወቸው ጉድ እላለሁ። አሁን እንደዚህ መኪና ልቀያይር ያኔ ትንሽየዋ ቴፕ ለእኔ ብርቄ ነበረች አለኝ። ይርዳው ዛሬ የፈለገውን ሁሉ ማግኘት ችሏል ከትዳር በቀር። ስለ ትዳር ሳነሳበት የሰጠኝ ምላሽ ስነ ልቦናዊ ምርምር ውስጥ የሚጨምር ነው። ታጊ እውነቱን ዛሬ ገና ለአንተ ልነግርህ ነው። ትዳርን እፈራለሁ። እዚህ ፍርሃት ውስጥ ለምን ወደኩ ብዬ ራሴን ስመረምር ልጅነቴን እጠረጥረዋለሁ ልጆች ሆነን ቡና ሲፈላ ሴቶቹ ተሰብስበው የሚያወሩትን የምንሰማ አይመስላቸውም። እነኛ ሴቶች ቡና እየጠጡ ሊያገቡት ስለሚፈልጉት ወንድ ሲያወሩ ገንዘብ ይኑረው እንጂ ለምን ቆራጥ አይሆንም፣ ለምን እውር አይሆንም ሲሉ እንሰማለን። ያ በልጅነቴ የሰማሁት ነገር በአእምሮዬ ተቀርጿል። አንዲትን ሴት ስቀርባት ወይም ስትቀርበኝ እሰጋለሁ። ፍቅር ባይኖርስ ለገንዘብ ቢሆንስ እላለሁ። ይህን ስጋቴን የፈጠረው ከልጅነት አእምሮዬ ሰምቼው ከተቀረጸብኝ ነገር ነው። በዚህ አጋጣሚ ወላጆች ልጆች ፊት ምን ማውራት እንዳለባቸው፣ መጠንቀቅ እንዳለባቸው ንገርልኝ አለኝ ይርዳው። ንገርልኝ ያለውን ጮክ ብዬ ከመናገሬ በፊት ምክሩን ሳንሶር ላስደርግ የሥነ ልቦና ሕክምና ባለሙያውን ወንደ ሰንተ ሾመን አገኘሁት። ወንዶ ሰንተ ሾመ የአልታ ካውንስሊንግ መስራችና የሥነ ልቦና ባለሙያ ነው። በልጆች ባሕሪያትና አስተዳደግ ጥበብ ዙሪያ ድንቅ መጽሐፍ ጽፏል። የአሜሪካ ሳይኮሎጂካል አሶሲሽን አሶሺየት ማለት ተባባሪ አባል ነው። ለዓለም አቀፍ ድርጅቶች የሠራተኞች ድጋፍ አገልግሎት አማካሪ ነው። ላለፉት 12 ዓመታት የቤተሰብ አማካሪ ሆኖ በመሥራት ላይ ይገኛል። ከእኔም ጋር ቅርበታችን የቤተሰብ ያክል ነው። በየዓመቱ ስነ ልቦናዊ ቁመናቸውን ድንቅ አድርጎ እየሠራ በሚያስመርቃቸው ታዳጊ ልጆች መሃል ተገኝቼ የሰውየውን ዕውቀትና ችሎታ በሚገባ ተገንዝቤያለሁ። እናም ይርዳው በራሱ ላይ ያደረገውን አስገራሚ ምርምር ለወንደሰን ነገርኩት። ይርዳው ስለ ትዳር የሚያወሩትን የተዛነፈ ነገር የሰማው በልጅነቱ ከሆነ ተጽዕኖ ከባድ እንደሆነ አጫወተኝ። የስነ ልቦና ባለሙያው ወንደ ሰንተሾመ እንደሚለው ብዙ የስነ ልቦና ጉዳዮች የሚደራጁበት የውቅር ዕድሜ የሚባለው እስከ ስምንት ዓመት ያለው የዕድሜ ክልል ነው። ልጆች በዚህ የሙጫ ዕድሜ ክልል ውስጥ ሆነው ደጋግመው የሚሰሙትና የሚያዩት ነገር በቀሪው ዘመናቸው አእምሯቸው ላይ እንደ ሙጫ ተጣብቆ አብሯቸው የመኖር ዕድሉ ከፍተኛ ነው። በዚህ ዕድሜያቸው ሆነው ደጋግመው የሚሰሙት አሉታዊ መልእክት በውስጣቸው እውነት ሆኖና እንደ ምሰሶ ተተክሎ ይኖራል። በኋላ ላይ ሙጫውን ማላቀቅ ወይም ምሰሶውን መንቀል ቀላል አይደለም። ሆኖም በሂደት በሚገኝ ዕውቀትና ልምድ እንዲሁም በባለሙያ እገዛ ሙጫው ይላቀቃል፣ ምሰሶውም ይነቀላል። በዚህ ዕድሜ በተደጋጋሚ የሰማናቸው ነገሮች ውሸትም እንኳ ቢሆኑ አእምሯችን ትክክል ናቸው ብሎ ወደ ማመን ያዘነብላል። የዛሬው እንግዳ ገና በልጅነቱ ሴቶች ትዳር መመሥረት ያለባቸው ገንዘብ ካለው ሰው ጋር እንደሆነና የመጀመሪያው መለኪያ ገንዘብ ወይም ሀብት እንደሆነ ደጋግሞ ሰምቷል። ሴቶቹ ራሳቸው እሱ በተገኘበት ምናልባትም በዚህ እድሜው ልብ አይለውም ብለው በተደጋጋሚ ስለ ትዳርና ከወንድ ጋር ስላለ ወዳጅነት ሲያወሩ ገንዘብና ሀብት ትዳር ለመመስረት ቅድሚያ መስፈርቶች መሆናቸውን ሲናገሩ ሰምተዋል። በዚህ ምክንያት ካደገ በኋላ ስለ ትዳር ሲነሳ ወይም ሴቶች ለትዳር ግንኙነት ሲቀርቡት ቶሎ ብሎ ገንዘቤን አይታ ነው ወደሚል ድምዳሜ ላይ የሚደርስበት ዕድል ይፈጠራል። ኮግኒቲቭ ባያስ ተብለው የሚጠሩት ስነ ልቦናዊ አዝማሚያዎች በርከት ያሉ ቢሆኑም የጋበዝከው እንግዳ ስነ ልቦናዊ አዝማሚያዎች ቢያንስ ከሚከተሉት ሦስት ኮግኒቲቭ ባያዝ አንዱ ሊሆን ይችላል። አንደኛው ኮንፈርሜሽን ባያዝ፣ ማረጋገጫ አገኘው የሚል ዝንባሌ ነው። ከልጅነቱ ጀምሮ በሰማው ምክንያት ሴቶች ለፍቅር ሳይሆን ለገንዘብ የሚቀርቡት ይመስለዋል በዚህም ምክንያት ለግንኙነት የሚነሱ ጥያቄዎችን ወይም አቀራረቦችን ውድቅ ያደርጋል በዚህ ስነ ልቦናዊ ሁናቴ ውስጥ አንዲት ሴት ቀረበችውም በል ራት በልተው እርሱ ሲከፍል እኔ ልክፈል ብላ ካልተግደረደረች ሴቶች እኮ ወንድ እንዲከፍል ነው ፍላጎታቸው ብሎ ሊያስብ ይችላል ታክሲ ውስጥ ሲጓዙ ድፍኑን ሁለት መቶ ብር አውጥታ ለሁለቱ ልትከፍል ስትል ረዳቱ ዝርዝር ካለች ስጪኝ ዝርዝር የለኝም ቢልና ጓደኛዋን ውዴ ዝርዝር ካለ ስጠው ብትል፣ ይኸው እኔ እንድከፍል ፈልጋ እንጂ መቼም ዝርዝር አታ አይደለም ሴቶች እንደሆነ ከወንድ ገንዘቡን እንጂ ፍቅሩን አይፈልጉም የሚል ሐሳብ ብልጭ ይልበታል። በእጮኝነት ጊዜም ስለ ቤት መሥራት ስለ መኪና መግዛት ካነሳችበት የተባለው እውነት ነው፣ በጊዜ መለየት ነው የሚል ሐሳብ ይመጣበታል። እንደዚህ አይነቱ መደምደሚያ ኮግኒቲቭ ባያዝ ይባላል። ባለሙያው ወንደ ሰንተሾመ እንዳጫወተኝ፣ ሁለተኛው አቬይላቢሊቲ ሂሪስቲክ ወይም በቀላሉ የሚገኝ የመረጃ ዝንፈት ይባላል። በልጅነቱ የሰማቸው ንግግሮችን በአእምሮ ጓዳ በቀላሉ ማግኘት በመቻሉና ስሜታዊ ተጽዕኖ ስላላቸው ከፍተኛ ስፍራ ይሰጣቸዋል። እነኛን የልጅነት ንግግሮች በቀላሉ ስለሚያስታውሳቸው በአጠቃላይ የሴቶችን አመለካከት በተሻለ ሁናቴ እንደሚያሳዩለት ያስባል። ሶስተኛው አንከሪንግ ባያዝ ነው። በዚህ ዝንፈት በልጅነቱ የሰማቸው ንግግሮች በሴቶች ላይ ያለውን አመለካከት በእጅጉ የሚነኩ መሰረት ሆነው እያገለገሉ ናቸው። ምንም እንኳን ተቃራኒ ማስረጃ ቢቀርብለትም ፍርዱን ከመጀመሪያው መሰረት ጋር ላያዋድደው ይችላል። ስነልቦና ባለሙያው ወንደሰን ከዚህ ማብራሪያ በኋላ በቀጥታ ያመራው ወደ ይርዳው መደምደሚያ ነው። አዋቂ ሰዎች በልጆች ፊት ስለሚያወሩት ጉዳይ መጠንቀቅ ይገባቸዋል አለኝ። በተለይ አንዳንድ አዋቂዎች በልጆች ፊት የተፋለሰ ንግግር ሲናገሩ ልጆቹ የሚሰሟቸው አይመስላቸውም። ልጆች ግን እየተጫወቱ መለስ ቀለስ እያሉ የአዋቂዎችን ንግግር ልቅም አድርገው ይሰማሉ። በዚህ ለጋ ዕድሜያቸው አዋቂዎች የሚናገሩት ንግግር እውነትና የተረጋገጠ እንደሆነ ያምናሉ። በዚህ ምክንያት ዕድሜ ልካቸውን አብሯቸው ሊጓዝ የሚችል የተዛባ አስተሳሰብ ሰለባ ሊሆኑ ይችላሉ። ስለዚህ በልጆቻችን ፊት አስተውለን መናገር አለብን። በተለይ ስለ ትዳር፣ ስለ ብሔር፣ ስለ ሃይማኖት ወዘተ ያለንን አመለካከት በልጆች ፊት ስንናገር እጅግ መጠንቀቅ ይኖርብናል ሲል በጥብቅ አሳስቧችኋል። የሥነ ልቦና ባለሙያው ወንደሰን ተሾመ ተጨማሪ ማብራሪያና ምክር ከፈለጋችሁ ደውሉለት በ0934747575 ሰባ አምስት ሰባ አምስት

ክሬም የልጆቹ ኮኩኮ እርስዎም ቀመስ ያድርጉ። ሪል በቸኮላት አይገልጸውም ቃላት። በማንጎ ቫኒላ ጣፈጡ፣ ሌላ በስትሮቤሪ ቀኖን አሳማ በሞካ በላቴ ወደድኩት ካንጀቴ። ቀምሰው ያረጋግጡ፣ ምላሶ ዳኛ ነው። ለልጆቹ የሚያምጡ ልደት ማድመቂያ፣ ለፍቅረኛ ሚስቱ የፍቅር ቋንቋ ነው። ሪል አይስክሬም የመጪው ዘመንጣ፣ ይወዱታል በጣም። ይርዳው ያዳናቸው ሥራዎቼ ኢቲቪ ልጅነቴን ኮትኩቶ ያሳደገ ተቋም ነው። በ1980 ዓ ም በኢትዮጵያ ቴሌቪዥን የወጣቶች ፕሮግራም ዋና አዘጋጅ የነበረው ተፈራ አስማረ በየሳምንቱ ግጥሞቼን እንዳቀርብ ዕድል ሰጠኝ። ያኔ የ14 ዓመት ታዳጊ ነበርኩ። ለአንድ ዓመት ስድስት ገጽ ያክል ግጥም በቃሌ ሸምድጄ ተመልካቾቼን አዝናና ነበር በጋዜጠኛ ተፈራ አስማረ ስር ሆኜ ከዚያ በኋላ ሙሉ በሙሉ ወደ ስነ ጽሑፍ ዓለም ስለገባው አዝናኝ ዝግጅቶችን ማቅረብ ተውኩ ፍቅርን በ1982 ቀፎውን አትንቁትን በ1986 ሌዋታንን በ1989 እና የአምሳለቃ ገብሩን ተከታታይ ሥራዎች በ1990 ዓ ም ካሳተምኩ በኋላ የአዲስ አበባ መስተዳድር ጋዜጣና ቴሌቪዥን ባልደረባ ሆንኩ። በ1990ዎቹ መጀመሪያ አካባቢ በመስተዳድሩ ቴሌቪዥን ተመልካቾች እጅግ ተወዳጅ የነበሩትን በግጥምና በፊልም የተቀናባበሩ አዝናኝ ዝግጅቶችን ማቅረብ ጀመርኩ። ፕሮግራሙ እጅግ እየተወደደ ሲመጣ በዝውውር ወደ ተወዳጁ የኢትዮጵያ ቴሌቪዥን የ120 ፕሮግራም ተጠራው። በዚያም ሌላ ምርጥ አለቃ ገጠመኝ እርሱም ጋሻ አበበ በየነ ነው። በጋሻቤ ስር ሆኜ የመቶያ ፕሮግራም ላይ በፊልም የተቀነባበሩ ግጥሞችን ማቅረብ ጀመርኩ። አንድ ቀን እኔም የቅርብ አለቃዬ ጋሻቤም ችግር ውስጥ ገባን። የችግሩ መነሻ ፋሲካ የተባለ የኢቲቪ ዜና ክፍል ባልደረባ ነው። አንድ ቀን ፋሲካ ይችን ፊልም ተመልከታት ብሎ የሆነ አሰቃቂ ቪዲዮ ሰጠኝ። ምስሉ እጅግ በጣም አስደነገጠኝ። ከዚያ ድንጋጤ የመነጨ አንድ ፕሮግራም ሠራው። ስራው እስከ ዛሬ እንደ ሠራኋቸው ዝግጅቶች የማዝናናት ባህሪ የለውም። አንድ ግብሪላ የሚባል አፍሪካዊ ታዳጊ በፍሪታውን ከተማ ስለተፈጸመበት ግፍ የሚተርክ ነው። ፋሲካ የሰጠኝን ምስል መሠረት አድርጌ በመቶ 20 ፕሮግራም ያቀረብኩትን ያንን ዝግጅት ተመልከቱና በዚህ ዝግጅት ምክንያት ስለቀረበብኝ ክስ አጫውታችኋለሁ ካላም መንከኝ ማዶ የራስ ሰው ሄዶ ሐቁን እስኪ አጣራ ጠይቷን አደራ። ቆይ ታገስ ወንድሜ ግብሪላ ነው ስሜ። ምስኪኑ ግብሪላ ከእንጨት መፍለጥ ሌላ ማንን አስቀይሞ ካላም መንከኝ ደሞ ይኸው የእግሬ ቁስለት ከዕለታት አንድ ዕለት ምሳሩን አንስቼ ግንዲላውን ትቼ እግሬን ብነርተው ይኸው ተመልከተው እንዴት እንደ ደማ። ይቺን እቺንማ ላላየው አሰማ እዚያው ላልነበረ እውነቴን ነወረ ንጹህ ሰው ነኝ እኮ እንዴት ያለች እኮ ምናልባት ቀድም ለምን ልሙት፣ ወንድም በማላውቀው ጣጣ ያው እንዲያውም መጣ በእንጨት ፈለጣ መስራቴን እሱ ያውቃል ስሙልኝ የእሱን ቃል ይበቃል ይበቃል ክራይ ፍሬታውን በሳት አስተምረውን ሰጡን የሳት ጣጣ የእነሱ ሰፋጣ ከውሃ ጋር ሆኖ ኖ ኖ ኖ ምን አይነት ማዕበል እኛ ምን እንንበል ነበልባል የፈጀን ልጀን ልጀን ልጀን እንደዚህ ነው ጀግና አስተማረኝና ጥይታ ለመንፈግ ተኩሶ ማፈግፈግ አፈግፍጎ ማለም አልሞ መፋለም ሲሸሽ ድፍናለም ሲወድም ከተማ ያንተ ልጆችማ በቀጫጭን ጎማ ውሃ እንደጨበጡ ሲደነጋገጡ ቀልባቸው ተገፎ አፈሙዙን አልፎ ውሃው ሲውረገረግ ረግ ረግ ረግ እንዴት ተጎርተሃል ኤው እሳት መሃል የእኛን ልጅ አበሳ አሞራው ሲነሳ ሰዎች ጋደም ጋደም ጎዳናው ደም በደም አየቀን ጠማማ ያንተ ልጆችማ ጠቢያለሽ ከጎማ ከሚወዛወዘው ያዘው ያዘው ያዘው ይህን ምናምንቴ እኔማ ማፍራቴ ለአንተ ለትንሹ የቻሉት ሲሸሹ አንተስ ወዴት ትሄድ ፖቲርሃንዲኒር ሄድ መባባል ሲመጣ ያንተ ቀበጥባጣ ቆሞ ከወንበሩ መቼም አታርፍ እግሩ ከኋላው ባህሩ ፊትለፊት ካሜራ ውሃውን ብፈራ እንዲህ በግራጄ ወገቧን ጨምድጄ ፈገግታዬ ደምቆ ልቤ ግን ተጨንቆ እንደ ተዝናና ሰው ከንፈሯን ብቃ ሰው ከንፈር መቼል ያድን ይኸው ቁልቁል ሄድን ይኸው ሎት ይኸው ሎት መሬታ እንደ ባሎት አሳሩን ሲበላ የእናንተማ ጨቅላ ወይ ችግር ይላላ ወይ ችግር ወይ ችግር ውሃን በሁለት እግር ሲረግጥ ሲረግጥ አፈርድሜ ቢግጥ ክው ሲላጅሬ እኔ እጁን ጠፍሬ ይህንን ደቃቃ ይህን ሰው ጭቃ ገለዋለሁ በቃ አቤት መሸዋወድ ሕይወቱን የሚወድ ሞቱን የሚፈራ ነበልባሉን ሠራ ተኩሱን ላንተ ትቶ ደህና ቄል ተገኝቶ ደህና መቀለጃ ይኸውልህ ጠመንጃ ፓፓ ፓፓ ፓፓ ይቺንም ከአውሮፓ አስመጣው በድብቅ ክብሬን እንድጠብቅ አንተ ላይ ተኩሼ እኔማ መሸሼ ባክ ማረኝ ጋሼ ምረት የታውቅና ቀረው በጎዳና ምን ዐይነት ፈተና ደግማ አለው ገና ጥይትማ ሲገኝ እኔን ከንበል ሊያርገኝ እኔን ከንበል ከንበል ምን ዐይነት ማዕበል እንዴት ያለጣጣ ጣጣ ወደ እኔ ሲመጣ ትንሽ እንደ ሸሸው ወይኔ የተበላሸው ደግሜ ብነሳ እንዴት ያለ አበሳ ሀገራችን ፈርሳ እኛ ስንቸኩል አንዱ በቀኝ በኩል ሌላኛው በግራ አውጭኝ እግር ያደራ ከሳቱ ደመራ ከሚንቦገቦገው እንዲህ ተጠራርገው ሰው አገር ሲደርሱ እንደምንህነፍሱ እንዴነ ጓደኛ አምልጠናልኛ እሷ ግን ብቸኛ ልጇ ጥሏት ሄዶ ከባሕሩም ማዶ ይመጣል ባሕሩ በቀዝቃዛ እግሩ መሬቷን ረግጦ ወዟን መጦ መጦ መች ለቃትና መለስ እንደገና አያያንቺ ፈተና። በዚህ የግጥም ቅንብር ላይ እንዳያችሁት የያኔው የሱዳኑ ፕሬዚደንት ኦማር አልበሽር ይጨፍራሉ። እኔ የተከሰስኩት የአንዲት ሉዓላዊት ሀገር ፕሬዝደንትን አስጨፍረሃል በሚል ነው። የእኔ መከራከሪያ ደግሞ እኔ ሆን ብዬ አላስጨፈርኳቸውም፣ በሱዳንኛ ሲጨፍሩ አገኘኋቸው፣ ጭፈራቸውን በአማርኛ ሙዚቃ አቀናበርኩ የሚል ነው። በወቅቱ የመቶ 20 ኃላፊ የነበረውና እጅግ የሚወደው አለቃዬ ጋሻ አበበ በየነ እኔን ከንትርኩ ሊታደገኝ ስለፈለገ ይመስለኛል እስቲ ሥራው ይምጣና ይታይ አለ። ጉድ የፈላው ያኔ ነው ያ ቪዲዮውን ተመልከተው ብሎ የሰጠኝ ፋሲካ የተባለ ጋዜጠኛ ጠዋት ካሴቱን ወስዶ ደምስሶ ዜና እንደተቀዳበት ተነገረን ከተደመሰሰ ታዲያ አሁን ከየት አምጥተህ ነው ያሳየህን ትሉኝ ይሆናል ጥሩ ጥያቄ ነው ያ ፕሮግራም በመቶ ሀያ ቴሌቪዥን ሲተላለፍ ጥንቁቁ ይርዳው ጤናው ቤቱ ሆኖ ይቀዳው ነበር ይህ በእንዲህ እንዳለ ተጠራጣሪው አለቃዬ ጋሻቤ ሌሎች ሥራዎቼም ላይ ተጨማሪ ጉዳት ደርሶ እንደሆነ እንዲጣራ አዘዘ። አብዛኞቹ ተወዳጅ ሥራዎቼ በተመሳሳይ ሁናቴ የዕለት ዜና እየተቀዳባቸው መደምሰሳቸው ታወቀ። ይህ ለእኔ ብቻ ሳይሆን ለከሳሾቼም እጅግ አስደንጋጭ ዜና ነበር። በወቅቱ እኔና አለቆቼ ብቻ ሳንሆን አብረውኝ ሲደክሙ የነበሩት ኤዲተሮችም እጅግ አዝነዋል። ለእነዚህ ሥራዎች ከኔ በላይ ደክመው ነበርና። በእርግጥም ከአዲስ አበባ መስተዳደር ቴሌቪዥን ይልቅ ኢቲቪ ብዙ የፊልም ክምችት ስላለው በተሻለ ጥራት የተሠሩ ብዙ ሥራዎቼ ተደምስሰዋል። ከመካከላቸው ጥቂቶቹን ያተረፈልኝ ይርዳው ጤናው ነው። ይርዳውን ለዚህ ውለታው እጅግ እያመሰገንኩ አንተ የእኔ ደማቅ ሰውነ ልለው ወደድኩ! ምክንያቱም ይርዳው ያንን ትልቅ የቴሌቪዥን ተቋም በማይወክሉ አንዳንድ ግለሰቦች ቸልተኝነት የተደመሰሱ ሥራዎቼን አድኗል። የእሱን ታሪክ የምቋጨው ከጥፋት ከታደጋቸው ሥራዎቼ በአንዱ ነው። በሚቀጥለው ፕሮግራሜ የታላቁንና የተወዳጁን ጋዜጠኛ የደረጀ ኃይሌን ትውስታ ይዤላችሁ እቀርባለሁ። እስከዚያው ሳይለየን ያቆየን። ነብር መጣ ሲባል ነብር መጣ ብለን አገዳውን ጥለን እንጨቱን ፈንቅለን ዱላው ተዘጋጅቶ ለካስ ነብር ሰርቶ የላከው ወደኛ የሰው ተንኮለኛ የታወቅ ነው ጉዱን ሰውሮ ወጥመዱን ሲደርሱና ጅሬ ብራቦ ገመሬ ሳብ እንግዲህ ገመድ ይወጣል ከወጥመድ ወይ ጣጣ በየት ዞሮ መጣ በየት ዞሮ ዞሮ እሪ በል ዝንጀሮ አባ የታባቴ ልግባ ፈራሁ እኔ ፈራሁ። ምንድን ነው የሚወራው? አየጉድ ዘንድሮ መጣ በቆርቆሮ በሚንከባለለው ዝመት በቃ የሚለው የዝንጀሮ አለቃ ወይኔ ከአለቃው ጭካኔ ከዘመቻው ወሬ ይሸሻል ገመሬ አጎንብሶ አንገቱን እኔም ነጋሪቱን ይኸው ሳጮኸው ሳጮኸው ሆ ብሎ እንዲነሳ ምነው ዝም አለሳ የዝንጀሮ መንጋ ደርሰናል አትስጋ ቆይቆይ የኔ ሸጋ የጣቱን አለንጋ ሳማርጋ ብትለቀው እየነቀነቀው የዛፉን ጎፈሬ ከመጣም አጅሬ ይፈላል የኔ ደም ና ወዲህ ተጋደም አንተ አገዳ ቶሎ ቅርንጫፉን ጥሎ እንጨቱን መልምሎ ባዘጋጀው ዱላ ነብር፣ ጉድ ፈላ ዝራፍ የዝንጀሮን በራፍ ማንም እንዳይነካው ይወጣል ከጫካው የማንዘርጎ መንዘር እኔም ልሂድ ፋዘር ክተት ከታወጀ ና ልሳምህ ልጄ ይጠጋና ደሞ ግንባሩን ተስሞ በል እንግዲህ ይበርታ ሚስት ሚዛን ለታ ስንቁን አዘጋጅታ ቅጠሉን ፈትፍታ ያውልሁ ቅጠሉ ስሞትልሁ ብሉ ሆዳ ይወድም ባዶ ጥሏት መሬት ወርዶ መሬት ተከትላ አንድ ያጣላል ብላ ጠግቦ ከመሄዱ ያልቅና መንገዱ ታበላሸህ ወንዱ ቶኪቻው ዝንጀሮ አውጭኝ እግሬ በሮ ጢሻውን አሳብሮ አንቺ ሴት ወይዘሮ እኔም ያንቺ ጀግና ወዲያው ደረስኩና መጣ ወዲያውኑ የህኔ የእኔ አይደለም ቀኑ አ የዝንጀሮ ባል ነብር መጣ ሲባል ነብር መጣ ብለው ግልገሉን አባብለው ቅርንጫፉን ጥለው ሰሃፉን ፈነቃቅለው በቁጣ ገንፍለው ነብር ለገደሉ ጉሮ ሸባ ሲሉ ጉሮ ሸባ ብላ ልጇን አንጠልጥላ ልታየው ቸኩላ ጐሼኔ ወለላ ሳተናው ገመሬ ባልተጣለው አውሬ በሌለው ፈተና መሆን ተቻለና የዝንጀሮ ጀግና ነብሬ ገደለ አታታ ሲሎ አለ በቀረርቶ ዜማ የደነገጠማ የተርበተበተ የምነት ተተተ እምቢኝ አሻፈረኝ አንተ ዛፍ ቅበረኝ ካለቃው ነጋሪት ከቆርቆሮ ስሪት ወይ ፍዳ የዛፏም ቀዳዳ ለእኔ አከላት ጠባ የታባት ልግባ እኔ አቃተኝ እኮ ቁልቁል ተንበርክኮ እዚው ልቅርባኮ አፈር ስሆንሎት ነብሩም ያውሎት እኔም ፈራሁሎት ዝመት ያሉኝ ለታ ማሩኝ የኔ ጌታ እንደ ደግነቶ እንኳን በእንጨት ቀርቶ ሳልነካው በድንጋይ ልሁን የርሱ አገልጋይ ይዘዙኝ ሺህ ዓመት ዝመት አልኩ ዝመት። እሽ ይበቃል ጫጫታው የታለ የሚመታው የልቡ ትርታ የህይወቱም ሽታ የነብርነቱ የለም ከበበቱ አሁን ጉዶን ኩልህ የጀገነው በለ፣ ዙሪያውን ቢከበው ፈሪም እያላበው፣ ቢሸሽ በጉራንጉር የቆዳው ዥንጉርጉር የነብሩ ጭራ ሁሉም የሰው ስራ።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 በሚቀጥለው ፕሮግራማችን የተወዳጁን ጋዜጠኛ የደረጀ ኃይሌን ያልተሰሙ ትውስታዎች ይዘንላችሁ እንቀርባለን። ከጋዜጠኛ ደረጀ በኋላም ታሪኮች ይቀጥላሉ። የነ ከበደ ሚካኤል፣ የነ ሀዲስ አለማየሁ፣ የነ ጸጋዬ ገብረ መድህን፣ የነ ደበበ ሰይፉ፣ የነ ኃይሌ ገብረ ስላሴ፣ የነ ጎሳዬ ተስፋዬ፣ የሌሎችም ደማቅ ሰዎች ያልተሰሙና የሚያስገርሙ ታሪኮችን ይጠብቁ። ሁሌ እንዲያገኙን ሰብስክራይብ አድርጎን።